እንዲመረመር ይፈልጋሉ። ቅዱስ ሀሳብ ጤናን አውቆ መግባት ጥሩ ነገር ነው። ሌላው ደግሞ ጋሼ ለውጡ ለማየት ለትንሽ ጊዜ እንዲሆን

ይሄን ግን ይሻላል። ውጪ አልወጣም። በስነ ስርዓት አውራኝ። አዎ የባሌ ቤት በሰማንያ ያገባውበት ምን ታመጣለህ? ዳኒ በስከ መጨረሻም ጥረቱ ተሳክቶለታል። ኤደንን ከእጅ ወጥታ ነበርና በይቅርታ እንድትመለስ አስደርጓል። ሌላኛው ለቲና ከባባድ መርዶዎች አጋጥሟታል። የመጀመሪያው ለአባባ የሞት ሰርተፍኬት በማዘጋጀት እስከ ማርዳት ደረጃ የደረሰችበት አጋጣሚ ቢፈጠርም አባባ ግን ድንገት ሳሎን በመከሰት እርሷንም ከሞት ታድገዋታል። ይህ አልቧ ጥላት ያለው ቲና ሌላ ደግሞ ተጨማሪ መርዶ ተመልክታለች። ይኸውም እንግዲህ ያልጠበቀችውና የዳኒ ፍቅረኛ ትሆናለች ብላ ያልገመተቻት ኤደን ጋራ ሲሳሳሙ ተመልክታለች። ለቲና መቼም ይሄ የማይዋጥላትና ይሆናል ብላ ያልገመተችው ነገር ነበረ። ምክንያቱም ኤደንን የምትጠለጥረው ከካሌብ ጋር ስለነበረ እስካሁን አባዬ፣ ኤደንን ወይስ ትሁትን፣ ማን ነው ለልጅ ሚስትነት እንድትሆን የመረጥካት? እስከ ማለት ደረጃ እየደረሰችበት አጋጣሚ ነበረ አባባም ኤደንም ሆነ ትሁት ሁለቱም መልካም ልብ አላቸው እንግዲህ የመረጠውን ያግባ በማለት ወቅቱ ለቲና እንዲህ አይነት ምላሽ ሰጥተዋት ነበረ። ዛሬ ላይ ግን አይኗ ጉዳየው ከዳኔ ጋራ የፍቅር ግንኙነት እንዳለው ያወቀችበት አጋጣሚ ተፈጥሯል ማለት ነው። ቲና አሁን ሁሉም የረገጠችውም የያዘችውም እየከዷት ባዶ እጇን ቀርታለች። እሷ የፈለገችውን ህይወት ለመኖር ያልሄደችበት ጎዳና አልነበረም ነበር ሁሉንም የክፋት መንገዶች ሞክራቸዋለች፣ አንዱም ግን ሊሳካላት አልቻለም። አባባን አሳግታ ሰውየው ገድየዋለው ማለቱ በጣም ከባባድ ነገሮች ከወደፊት እንደሚጠብቋትም እያሳሰባት ነው። ይህ ነገር እንዴት ላደርገው ይችላለው? አባባ አለመሞትማ ሞትማ፣ ለእኔ እጅግ በጣም ፈታኝ ነገር ነው። ምክንያቱም ወደፊት የሚወጡብኝ ብዙ ሚስጥሮች አሉ በማለት እንግዲህ አሁን ምን ያህል አሳሳቢ ደረጃ ላይ እንዳለችም ለዳን ይገልጻለታለች። ዳኒም እንደውም ደስ ሊልሽ ይገባ ነበረ ምክንያቱም አባባ ባይደርስ ኖሮ እኮ ህይወትሽ ያልፍ ነበር ብሏታል። ካሌብ የመዘዘውን ሽጉጥ ወዲያውኑ አባባ ባይደርስላቸው ኖሮ እሷ ላይ ምናልባትም ህይወቷ የሚያልፍበት አጋጣሚ ሊፈጠር ይችል ነበረ። ነገር ግን አባባ ክፉዎችን በክፉ ሳይሆን ቆመው እንዲማሩ ማድረግ እንጂ ከሞቱማ ምን ዋጋ አለው? አንተ በስሜት ተገፋፍተ ይህንን ወንጀል ብትሰራው ኑሮህ ዘብጥያ ይሆናል። እኔ ደግሞ ልጅ እንድትታሰርብኝ አልፈልግም በማለት እንግዲህ ልጃቸውን ከስሜታዊነት እንዲወጣ እንዲረጋጋ አድርገውታል። ካሌብ የመጨረሻ እርምጃው ግን እነዚህ አይነት ሰዎችን ማጥፋት ነው እንጂ ብሏል። በጭራሽ ይህ ከሆነማ መቼም ክፉ ሰዎች ከስህተታቸው አይማሩም፣ ሞት ደግሞ ማንንም ሊያስተምር አይችልም በማለትም ባባ አሁንም አርቆ አሳቢ በመሆናቸው ይህንን ውሳኔ እንዲቀይር አድርገታል። ታዲያ ከካሌብ የተረፈችው ቲና አሁንም አላርፍ ብላለች እና ሽጉጡን ከትሁት አጠገብ ተመልክተው ነበረ። እሱን ሽጉጥ ስጭኝማ ብላታለች። ምንፈልገ ይሆን? ቲና ማላይ ለመተኮስ አስባ ነው። ትሁትም የዋዛ አይደለችም እና ከካሌብ የተረፈውን ነፍስሽን እኔ ጨርሰዋለሁ "አርፈሽ ብትቀመጭ ይሻልሻል" የሚል ቆፍጠን ያለ ንግግር ተናግራታለች። ሌላኛው አሁን እየከፈል ያለሁት መስዋዕትነት እኮ ከአንተ ጋር አብሮ ለመኖር ነው የምትለው ዳንኤል። እሱ ግን የራሱን አስተላለፍ በመቀየርም አሁን ጥምረቱን ከእነ አባባ ጋር አድርጓል። ማለትም አባባ ምንም ነገር ሳይደርስበት ወደ ቤት በሰላም መመለሱም እጅግ አስደስቶት ህበቱ ስር ተደፍቶም ሰላም እስከ ማለት ደረጃ ደርሷል። በእርግጥ ዳኒ ከውስጡ ክፋት እንደሌለበት ሁላችንም የምናውቀው ነገር ነው። ማለትም ከዚህ በፊትም ቲና በአባባ ላይ መጥፎ ውሳኔ ለመወሰን ጥረት እያደረገች ባለችበት ሰዓት ዳኒ ግን እየተከላከለ እዚህ አድርሷቸዋል። ባባም ቢሆን የዳኒን ውለታ መርሳት አልፈለገም። ሌ በወቅቱ የአባቱን ሁኔታ መረዳት ተስኖት ቲና ትክክለኛ ሰው ወይም ደግሞ በአባባ ላይ ምንም አይነት ተንኮል የምትሰራ መስሎም ስላልታየው በወቅቱ ከሚስቱ ጎን በመሆን አባባን ምንም አይነት ሊረዳው አልቻለም ነበረ። ታዲያ አንተ ያልተገነዘብከውን ነገር እርሱ ግን ከሞት ታድጎኛል ይላሉ አባባ። አባባ ከታገተበት ቦታ ድረስ በመሄድ የከፈለውን መስዋዕትነትም እንዲሁ ሊያልፉት አልፈለጉም። ሆኖም ያን ያህል እኔ የከፈልኩትን ስቃይ አንተም ከፍለህ ለምን ጠፋህ? ወይስ አስቀየምኩ? በማለት ዳንኤልን በመልካም ስብና እናግሮታል። ታዲያ የዳንኤልና የአባባ መቀራረብ አሁን ከኤደን ጋር ያለውን የፍቅር ግንኙነት እንዲያጠናክርም አግዞታል። በእርግጥ ኤደን ልቧ ተሰብሮና በተደረገባት ነገር ከዳኝ በማለትም ፊቱን ያዞረችበት ዳንኤል እዛሬ ግን ለአባባ ባደረገው ነገር እጅግ በጣም ደስ ብሏት፣ አሁን ይቅርታ እንድታደርግለት በሚነግሯት ነገርም ያን ያህል ርቀት መጓዝ አልፈለገችም። ብቻ ግን ወደ ትዳር ከመግባቴ በፊት አሁን ላይ በዳር ሆኜ የዳኒን ሁኔታ መከታተል አለብኝ ብላለች። ከዚህ በፊት የኤደን ፍላጎት ቶሎ ተጋብተው ልጅ ወልደው የሚጨነቅበትና የሚጠበብበት የኢኮኖሚ ጉዳይም ሁለታቸው በአንድ እስከተሳሰቡና በአንድ ጣራ ስር መኖር እስከቻሉ ድረስ ይህን ነገር ታግለን እናሸንፈዋለን የሚል እምነት ነበራት። አሁን ላይ ግን የኤደን አመለካከት እየተቀየረም ይመስላል። እርግጥ ገንዘብ ላይ ያላት አመለካከት አሁንም እንዳለ ሆኖ፣ ቀጣዩ ግን ዳኒ ላይ ያላት እምነት ስለተሸረሸረ በጤና ሁኔታም መመርመር እንዳለበት በሌላ ስነምግባሩም ሁሉንም ነገር ለአባባ መከታተል እንደምትፈልግ ነግራቸዋለች። አባባ ጥሩ ሀሳብ ነው ይህማ የተቀደሰ ወደ ህይወታችን የምናመጣው ሰው ማንነት በደንብ መለየትና ማወቅ ግድ ይላል በማለት ሀሳቧን በጣም ደግፈውታል። ታዲያ በስከ መጨረሻም እንግዲህ ኤደንን አሳምነው ሁለታቸውን እስከ ማስታረቅ ደረጃ ደርሰዋል። እጅግ በጣም ደስ ይላል። እኔና ኤደን አሁን ላይ ወደ ውጭ ወጥተውም ወክ እያደረጉ ነው። ሬስቶራንትም ቁጭ ብለው ለፍቅር የከፈለውን መስዋዕትነት እጅግ በጣም አደንቃለሁኝ። ዳኒ ታሪክ ሰርተሃል፣ ብለዋለች በወቅቱ በእርግጥ ትሁት ይህንንም ነገር ተናግረው ነበረ። ዳኒ እስካሁን ሰው ሰው እንዳይመስላት፣ ዛሬ ላይ ግን በአባባ ባደረገው ነገር በጣም ባለ ውለታቸው እንደሆነና የከፈለው ነገር እንደ ቀላል እንደማይታይም ገልጻለት ነበረ። ኤደንም ያኑ ነው የደገመችው። ለማንኛውም ውድ ተመልካቾች ኤደንና ዳኒ ላይ ትኩረቴን በማድረጌ የካሌብንና የትሁትን ነገር ረሳሁት ይቅርታ። ካሌብ ዛሬ ለትሁት መልካም ስጦታ አበርክቶላታል። ሰዓት ነበር የሰጣት። እንግዲህ ለአባዬ እስካሁን በህይወት ለመኖር ከቲና እየተከላከለች አሁንም ቢሆን ከታገተበት እንዲወጣ የአንበሳውን ድርሻ የወሰደችውና አስደንቅ ሁኔታ ከዛ ሰው አስመልጣ ወደ ቤታቸው እንዲገቡ ማድረጓ፣ ይህ በጣም የሚያስገርም ነው። ካሌብም ለአንቺ ምን እስከፍዬ እጨርሰዋለሁ ትሁት ያንችማ፣ እየተለየ ነው። ብዙ ሴቶች ቀና አስተሳሰብና ብሩህ አምሮ አላቸው፣ ጥበበኛና አርቆ የማሰብ አድማሳቸውም ከወንዶች የተለየ ነው ይላል። ታዲያ ከነዚህ መካከል ትሁት አንዷ ነች በማለት እያደናንቃት ነው። ትሁት ይህ አድናቆት ክፉኛ እያሽኮረመማት ነው። ካሌብ ከሰዓቱ ስጦታ በስተጀርባም እቅፍ አድርጎ ሊለቃት እንኳን አልፈለገም። ኤደን፣ ይሄ ነገር ወደ ሌላ እያመራ ነው መሰለኝ ተላቀቁ እስከ ማለት ደረጃ ደርሷ ነበረ። ሁለታቸውን ሁኔታ እየተመለከተችው ኤደን አንድ ነገር በአእምሯ ብልጭ ሳይለባት አልቀረም። ካሌብና ትሁት እኮ ቢጋቡ! እንዴት አይነት ትዳር ይመሰርቱ መሰላችሁ? ለማንኛውም የሁላችንም ምኞት ነው፣ ካሌብና ትሁት ይጋቡ የምትሉ እስኪ እጃችሁን ከፍ አድርጉ። ደን እንዲህ በሀሳቧ ሲ ይመላለስባት የቆየውን ጉዳይ ለትሁት ሳትነግራት መቆየት አልፈለገችም። ከዚህ ሰው ጋር የፍቅር ግንኙነት ብትጀመሬ ምን ይመስልሻል በማለት ለትሁቷም አማከራታለች። ትሁትም እባክሽን ከደህና ቤተሰቦቼ ቅራኔ እንዳይፈጠር ብላለች። ብቻ አሁን ያለው ቤተሰባዊ ፍቅርና መተሳሰብ እንዳይጠፋባትም ያሳሰባት ትመስላለች። ደን ግን ፍቅር ያፋቅራል እንጂ እንዴት ያለያያል የሚል ምላሽም ሰጥታታለች። በእርግጥም ትክክል ነበረች። ጓደኛ አለሽ ወይ የሚል ጥያቄም አስከትላባታለች። ትሁትም ከዚህ በፊት ምንም አይነት የወንድ ጓደኛ እንደሌላትም ገልጻላታለች። ይህማ በጣም ትልቅ እድል ነው፣ እድለኛ ነው ብላታለች። ሆኖም እንግዲህ ከአታሽኮርምሚኝ እያሳፈርሽኝ ስለሆነ ይህን ነገር ከአሁኑ ብንቋጨው ይሻላል የሚል ትሁት ምላሽ ይህንን ይመስል ነበረ። በሌላ በኩል ቲናም እንደዛው እየተንጨረጨረች ሳታፍር ወደዛ ቤት ተከስታለች። ካሌብ ፊት ለፊት የተመለከታት ቲናን ከቤቱ እንድትወጣለት እያስገደዳት ነው። ማለትም የምታደርጋቸው ነገሮች ከአቅም በላይ ናቸውና ገና ሳያት ስሜቱ ግንፍል እያለበት ነው። ቲና ግን ባለቤትህ እኮ ነኝ እያለች አሁን ባለትዳር እንደሆነች ለማስታወስም እየሞከረች ነው አባባም እንደተለመደ ያው የቅኔ ባለቤት ናቸውና እጅግ በሚያስገርም ሁኔታ የጎረቤቴ ውሻ ጉርሾ ነበረ፣ ይኸው ሊነክሰኝ ነው። ባጎረስኩ ተነከስኩ ማለት ይህ አይደለ ብለዋል። ከሽጉጥ የታደጓትን ቲና አይ ቲና ባለ ውለቷን መቼ ታውቅና። ለማንኛውም ግን አሁን ሁሉም ነገር ክደዋት ባዶዋን በአየር ላይ ቀርታለች። በስከ መጨረሻም የሰራተኝነቱን ቦታ ተክታ ቲና አሁን ከኩስና ጉድ ጉድ ማለት ጀምራለች። ወይዘሮ ትሁት ደግሞ ወይዘሮ ሁና ሶፋዋ ላይ ከካሌብ ጋራ የተለመደ ጭውውታቸውን እየተጫወቱ ነው። በእርግጥ ይህ ነገር ለቲና ምቾት ከነሳት ሰንበት በት ብሏል። ከካሌብ ጋራ የሚያወሩት ወሬ እያቃጠላትና ጭስ እያደረጋት ይገኛል። ዛሬ ላይም ይህ ነበር የተፈጠረው። ቲና ምንም እንኳን የተንኮል ጥግ ብትሆንም ዛሬ ላይ አባባ ጉድ ሰርተዋታል። እስከ መጨረሻም የመጡትን እንግዶች አቀባበል እንድታደርግ የተጠየቀችው ቲና ስትወጣ አይኗ ጉድ ተመልግቷል። የምትወደው ዳኔ ከሌላ ሴት እጅ ከፈንጅ አይተዋለች። ይሄኔ ቲና የምጨብጠዋታለች። ቲና በቀጣይ ክፍል እንዴቱን አሰነበተች ይዝላችሁ የሚቀርብ ይሆናል። በቀጣይ ቪዲዮ እስከምንገናኝ ለቻናል አዲስ የሆናችሁ ላይክ፣ ሽር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።